ሰላምታችን በያላችሁበት ይድረሳችሁ የተወደዳችሁ ተመልካቾቻችን የባህር ዳር ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በጋራ በመሆን በየሳምንቱ በዚህ ሰዓት ወደ እናንተ ወደ ውድ ተመልካቾቻችን የሚያደርሱት የመስኮተ ጥበብ ዝግጅታችን ተጀምሯል እንግዲህ እንደ ወትሮ ሁሉ የተለያዩ ዝግጅቶችን ይዘን ነው ወደ እናንተ የቀረብ ነው በቅድሚያ ግን በሳምንቱ ውስጥ በባህር ዳር ዩኒቨርሲቲ ምን አይነት እውነቶች ተከናወኑ የሚለውን በመረጃ ወደ እናንተ የምናደርስ ነው የሚሆነው መረጃውን ያዘጋጀችልና ዜብ ዮሐንስ ናት መረጃውን ተከታትለን

የባሕር ዳር ቴክኖሎጂ ኢንስቲትዩት ከሚያዘጋጃቸው ሁለት ዓለም አቀፍ አውደ ጥናቶች አንዱ ነው። ዓለም አቀፍ የኢንፎርሜሽንና ኮሚኒኬሽን ቴክኖሎጂ ለልማት ለአፍሪካ አውደ ጥናት ወይም አይሲቲ ፎርዲ። ይህ አውደ ጥናት ህዳር 12 ለሰባተኛ ጊዜ እንደሚካሄድ የአይሲቲ ለልማት ለአፍሪካ አውደ ጥናት ጄኔራል ቼር ዶክተር እስዋለው አለምነህ ለአሚኮ ተናግረዋል። በአውደ ጥናቱ የሚቀርቡ የምርምር ስራዎች በታወቁ አታሚዎች እንዲታተሙ መንገድ የሚያመቻች ሲሆን በመድረኩ በሀገር ውስጥ ካሉ የዘርፉ ምሁራን በተጨማሪ ከተለያዩ የቀድሚው የዓለም ሀገራት ተማሪዎችና ተመራማሪዎች እንዲሁም የኢንዱስትሪ ሰዎች ይሳተፋሉ። ይህም በጋራ እንዲመክሩ እንዲወያዩና ልምድ እንዲቀያየሩ እንደሚያስችላቸው ዶክተር እሱባለው ተናግረዋል። የሚቀርቡ የምርምር ስራዎች በስድስት የምርምር ዘርፎች ላይ የሚያተኩሩ ሲሆን ለሰባተኛ ጊዜ በሚካሄደው በዚህ አውደ ጥናት 124 የምርምር ስራዎች የገቡ ሲሆን ከእነዚህ ውስጥም በመድረኩ 47 የምርምር ውጤቶች ይቀርባሉ። የተወደዳችሁ ተመልካቾቻችን እየተከታተላችሁ የምትገኙት በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰውን የመስኮተ ጥበብ ዝግጅታችንን ነው። እንግዲህ ቀደም ሲል በሳምንቱ ውስጥ በባህርዳር ዩኒቨርሲቲ ምን አይነት እውነቶች ተከናወኑ የሚለውን በመረጃ አደረስናችሁ። በቀጣይ ደግሞ አንድ ዝግጅት ወደ እናንተ እናደርሳለን። በባህርዳር ዩኒቨርሲቲ የቴክኖሎጂ ኢንስቲትዩት ከሰሞኑን 13ኛውን ዓለም አቀፍ የሳይንስና ቴክኖሎጂ ኮንፈረንስ አካሂዶ ነበረ። እንግዲህ በዚህ ኮንፈረንስ ምን አይነት ሀሳቦች ተነሱ የሚለውን ደግሞ ወደ እናንተ እናደርሳለን። ፕሮግራሙን ያዘጋጀችልን አዜብ ዮሐንስ ናት። ፕሮግራሙን ተከታተሉ፣ ከኔ ጋር ተመልሰን እንገናኛለን። የከፍተኛ ትምህርት ተቋማት ከመማር ማስተማር ጎን ለጎን የሚሰሩ የምርምር ስራ ውጤቶች ለማህበረሰቡ በተለያዩ መንገዶች ያሰርጻሉ። ከእነዚህ ውስጥም ኮንፈረንሶችን ያካሄዳሉ። የተለያዩ ዓላማዎችን በመሰነቅ ኢንዱስትሪው የሚያደርሱበት አንዱና ዋናው መንገድ ዓለም አቀፋዊ ኮንፈረንሶችን ማካሄድ ነው እና ኮንፈረንሶችን ሎካሊም ሊያዘጋጁ ይችላሉ፣ ናሽናል ኢንተርናሽናልም ሊያካሄዱ ይችላሉ እና ኢንተርናሽናል ሲያደርጉ ደግሞ ሌላም ዓላማ አለው ኤክስፔሪንስ ሼሪንግም አለው። ከተለያየ ሀገሮች ጋር ከመጡ ወይም ደግሞ ከሚሄዱ ሰዎች ጋር አጠቃላይ የሪሰርች አሰራርን ኤክስፔሪያንስ ሼር ይደረጋል እና ስለዚህ ዩኒቨርሲቲው የሚመራመራቸው ምርምሮች ማሳተም ብቻ ሳይሆን ከማሳተም በዘለለ ለማህበረሰቡ መድረስ እንዲችሉ የሚገለጹበት ነው። ለምሳሌ ለዚህኛ አሁን ኢንዱስትሪዎችን ጠርተናል፣ የተለያዩ የማህበረሰብ ክፍሎችን ጠርተናል፣ የመንግስት አካላትን ጠርተናል። ስለ ፖሊሲም ብሪፍ የሚደረግበት አጠቃላይ ስለ የፖሊሲ ግባት የሚሆንም ለኢንዱስትሪውም ግባት የሚሆኑ የምርምር ውጤቶች የሚቀርቡበት በተለይ ደግሞ ወጣት ተመራማሪዎች፣ ሁለተኛና ሶስተኛ ዲግሪ ተማሪዎች ራሳቸውን ኤክስፔሪያንስ የሚያገኙበት ነው ብዙ ጊዜ በተለይ ፖስት ግራጁዌት ተማሪ አለም አቀፋዊ ምርምር ኮንፈረንስ ኤክስፒሪንስ ማግኘት ስላለበት እንዲያገኝ መደረግ አለበት ግዴታ ነው። ግን ይህን ለማግኘት ምናልባት የሚሄደው አብዛኛው ወደ ውጭ ሀገር ነው። ወደ ውጭ ሀገር ለመሄድ ደግሞ ብዙ ወጪዎች ያው የሚጠየቀውም እንትንም ትልቅ ኢንቨስትመንትም የትራንስፖርትም፣ የአኮሞዴሽን ወጪ ትልቅ ነው። እኛ ግን ያንን ራሱን እዚህ ነው ማምጣት የቻል ነው። በኢትዮጵያ ደረጃ በጣም የተሻለው የሚባለው ወይም ደግሞ በዚህ ደረጃ ሳይንቲፊክ ኮንፈረንስ አለ ብለን አናስብና ያን ነው እያደረግን ያለነው። ባሕር ዳር ዩኒቨርሲቲ ስር የሚገኘው የባሕር ዳር ቴክኖሎጂ ኢንስቲትዩት በሳይንስ ቴክኖሎጂና ኢኖቬሽን ላይ ያተኮረ የምርምር ስራዎችን ለአለም አቀፍ ማህበረሰብ የሚያቀርብበት አስራ ሶስተኛው አለም አቀፍ የሳይንስና ቴክኖሎጂ ኮንፈረንስ ከሰሞኑ አካሂዷል። በዚህ ኮንፈረንስም በርካታ የምርምር ስራዎች ቀርበውበታል። 13ኛው አይካስት 262 አጠቃላይ የምርምር ስራዎች ቀርበውልናል። ከዚህ ውስጥ ከ30 ፐርሰንት በላይ የሚሆኑት ከአፍሪካና ከአውሮፓ እንዲሁም ከኤዥያ ነው የገቡት ማለት ነው። ከእኛም ከዚህ ከኢትዮጵያ ከተለያዩ ዩኒቨርሲቲዎችን ተደራሽ ያደርጋል ማለት ነው። እንደ አጠቃላይ ሂደቱ አይካስት ስኬቱ ዋናው ትልቁ ስኬት ምንድን ነው? የምርምር የሚያደረጉ በግብርና ሊሆን ይችላል፣ በኢንጂነሪንግ፣ በሳይንስ፣ በቴክኖሎጂ የምርምር ስራዎችን ለዓለም አቀፍ ተደራሽ የሚያደርግ ነው። በአይነቱ ለየት የሚያደርገው ምንድን ነው? አይካስት የሚታተመው እንደ መጽሐፍ ነው፣ መጽሐፍ ሆኖ ነው። ያ መጽሐፍ ደግሞ በሶስት የተለያዩ አይነቶች ነው የሚካሄደው ማለት ነው። ስለዚህ እነዚህ መጽሐፎች ዋናው መጽሐፍ ማተሙ ሳይሆን መጽሐፉ በአለም አቀፍ ደረጃ እውቅና ባለው ድርጅት የታወቀ ከሆነ በዓለም አቀፍ ተደራሽ ይሆናል። ከዚህ ውስጥ አንዱ ለምሳሌ ስፕሪንገር ነው። ስለዚህ በስፕሪንገር ነው የምናሳትመው። በአጠቃላይ እያንዳንዱ የሚገባው ምርምር በሶስት የተለያዩ ገምጋሚዎች ወይም በእኛ አጠራር ሪጆች የምንላቸው እነሱ ይገመገማል ማለት ነው። ይሄ እንግዲህ አመቱ ሙሉ መሄድ ነው። ዓለም አቀፍ ተደራሽ ነው። ዘንድሮ ለምሳሌ ከሳውዝ አፍሪካ፣ ከሱዳን የመጡ አሉ ሊሳተፉ ማለት ነው፣ በራሳቸው ወጪ ከፍለው። ይሄ ምን ያክል አይካስ ትልቅ ኢምፓክት እንዳለው ያሳያል ማለት ነው። ዘንድሮ ከ262ቱ 124ቱ ብቻ ነው የተቀበልነው ማለት ነው ለምን ደረጃውን በጠበቀ መልኩ ከዛ ውስጥ አጠቃላይ ለዛሬው ኮንፈረንስ 104ቱ ፈቃደኛ ሆነው ተመዝግበው እንግዲህ ዛሬ የተሳተፉ ይገኛል ማለት ነው ሳይንስና ቴክኖሎጂ በሰው ልጅ ህይወት ላይ የተሻለ ለውጥ እንዲያመጡ ያለመው ይህ ኮንፈረንስ ሀገር በቀል እውቀቶች ሳይንሳዊ በሆነ መንገድ የሚተዋወቅበት ነው ተመራማሪዎች ስራቸውን ለተጠቃሚ በሚደርስ መልኩ እናስተዋውቃለን ማለት ነው ለምሳሌ እንዳያችሁት ፖስተር እና ቴክኖሎጂ የሚያቀርቡ ልጆች አሉ ማለት ነው። ስለዚህ እነሱ ስራቸውን ወደ መሬት እንዲወርድና ለገበሬው ሊሆን ይችላል፣ ለሐኪም ሊሆን ይችላል ለተለያዩ ባለድርሻ አካላት ስራቸውን የሚያስተዋውቁበት መድረክ ነው ማለት ነው እና ይሄ በአጠቃላይ አገር በቀል እውቀትን ሳይንሳዊ በሆነ መልኩ ተተንትነው ለህብረተሰቡ የሚደርሱበት የሚተዋውቁ መድረክ ነው ማለት ነው። 13 ዓመታት ሳይቆራረጥ ለተከታታይ ዓመታት የተካሄደው ኮንፈረንስ ባለፉት ዓመታት የተደረጉ ኮንፈረንሶች ያመጡት ለውጥ ምንድን ነው ብለን ላነሳነው ጥያቄ ተከታዩን ሀሳብ አግኝተናል። የተገኘው ልንድ ምንድን ነው? አንደኛ የተመራማሪዎችን የመመራመር አቅም እያሳደገ ነው ያለው። የእኛ ሲባል ዩኒቨርሲቲ ቴክኖሎጂ በተለየ ሁኔታ ስናየው የኛ ተመራማሪዎች በተለይ ወጣቶቹ ምርምር ማለት ምን ማለት ነው፣ ስመራምር ምን ነገር ነው የሚያስፈልገኝ፣ እንዴት ነው መጽፈው ወረቀት ምናምን የሚለውን ኤክስፔሪንስ እያገኙበት ስለሆነ በዚያ ኤክስፔሪንስ የተነሳ አጠቃላይ የምርምር ውጤቶቻችን በእጥፍ እያደጉ ነው ያሉት። በጣም በፍጥነት እያደጉ ነው ያሉት። እሱ ብቻ ሳይሆን እኛ ደግሞ ምርምርን ከኢኖቬሽን ጋር እናገናኘዋለን እና እኛ እንደምታውቁት የኢኖቬሽን ሴንተር አለ። ቢዝነስ ኢንኮቬሽን ቴክኖ ኢንተርፕርነርሽፕ የምንለው ቢዝነስ ኢንኮቬሽን ሴንተር አለ። ይህ ሴንተር በሀገር አቀፍ ደረጃ በአፍሪካ ደረጃም አንድ ቫይብራንት ከሚባሉ ግንባር ቀደም ከሚባሉ ኢኖቬሽን ሴንተሮች ነው። እና እነዚህ ኢኖቬሽን ሴንተሮች የኢኖቬሽን ፕሮዳክቶች ወደ ማህበረሰቡ መቀየር የሚችሉ ወደ አክቹዋል ምርት መቀየር የሚችሉ የማህበረሰቡ ችግር መቀየር መቀየፍ የሚችሉ ከውጭ የሚገባን ምርት መተካት የሚችሉ የተለያዩ የኢኖቬሽን አይዲያዎች ወይም ፕሮዳክቶች እየወጡ ነው ያሉት እና ብዙዎቹ ከዚህ ከምርምር ኤክስፔሪያንስ የመጡ ናቸው። ከዚ በተጨማሪ ግን እንደ ሪሰርች ዩኒቨርሲቲ ሌላ የምንገለጽበት ደግሞ የምርምር ብዛትና የተመራማሪዎቻችን አጠቃላይ በዓለም አቀፍ ደረጃ የሚኖራቸው ተጽዕኖ ነው። በዓለም አቀፍ ደረጃ ያላቸው ተጽዕኖ እየጨመረ ከመጣ ምን ይደረጋል ማለት ነው? አጠቃላይ ከውጭ የሚገኙ ፓርትነሮችን ሞር የማግኘት ፈንዶችን የማግኘት አብሮ የመስራት ኤክስፔሪያንሶችን የማግኘት የእኛ ፒኤችዲ ወይም ማስተር ተማሪዎች ከውጭ ሄደው ኤክስፔሪመንት የሚያገኙበት ነገር የማግኘት እውቅና እናገኛለን ማለት ነው እና ሰፊ የሆነ መማር ማስተማሩንም በቀጥታም ሆነ በተዘዋዋሪ የሚያግዝ ነው። ቪዚብሊቲያችን ስለጨመረ፣ ለምሳሌ ዛሬ ከአፍሪካም ድረስ የመጡ ተመራመሪዎች አሉ፣ ዛሬ ወረቀታቸውን ሊያቀርቡ ብዙዎቹ ኦንላይን ነው የሚያቀርቡት። ግን ደግሞ አሁን ያለው የሀገራችን ሁኔታ ችግሩንም ምኑንም ሳይፈሩም ደግሞ የመጡም ደግሞ አሉ። ከደቡብ አፍሪካ ድረስ ከኬንያም ድረስ የመጡ ተመራማሪዎች አሉ። በኢንተርናሽናል ደረጃ ኢንዴክስድ በሆኑ ጆርናሎች ማሳተም መቻላችን በጣም ትልቁ ስኬታችን ነው። ከዛ ባለፈ ከጊዜ ወደ ጊዜ የተሳታፊውም ቁጥር እንዲሁም ከውጭ ሀገር ወረቀቶቻቸውን የሚያስገቡ እና ከውጭ ሀገር እየመጡ በአካልም በቨርቹዋልም ፕሬዘንት የሚያደርጉ ተሳታፊዎች ቁጥር በጣም እየጨመረ ያለበት ሁኔታ ነው የመጣው። በዚህ አመት ከአስር የተለያዩ የአፍሪካ ሀገሮች አውሮፓን ጨምሮ ወረቀቶች ገብተዋል። በአጠቃላይ ወደ ስልሳ ወረቀቶች ከኢትዮጵያ ውጭ ባሉ ዜጎች ማሳተም ተችሏል። ይሄ በጣም ትልቅ ስኬት ነው። እንደ ዩኒቨርሲቲም ይሄ የመጀመሪያው ኮንፈረንስ ነው። በሀገር አቀፍም ደረጃ የመጀመሪያው ነው ማለት የሚቻልበት ሁኔታ ነው ያለው። ማለት እንዲህ አይነት ኮንፈረንሶች ዋና አላማቸው የተለያዩ ግንኙነቶችን መፍጠር ነው። ተሳታፊዎች ከተለያዩ ዩኒቨርሲቲዎች፣ ከተለያዩ ሀገራት የሚመጡበት ሁኔታ ስላለ በተለይ ለወጣት ተመራማሪዎች ትልልቅ ሲኒየር ፕሮፌሰሮችን የሚያገኙበት ትልቅ እድል ነው። ስለዚህ በዛ ረገድ እንደቀደም እንዳልኩትኝ የተሳታፊዎች ቁጥር እንዲሁም የዓለም አቀፍ ተሳታፊዎች ቁጥር ከጊዜ ወደ ጊዜ እየጨመረ የመጣበት ሁኔታ ስላለ ያ ደግሞ የተለያዩ ግንኙነቶችን የመፍጠር እድሉን ፈጥሮልናል ማለት ነው። እነዚህ የዓለም አቀፍ ተሳታፊዎችም ቁጥራቸው የመጨመርበት ዋና አላማ በየጊዜው የሚፈጠሩ ኔትወርኮች ናቸው። በየጊዜው የሚፈጠሩ ኔትወርኮች ለኮንፈረንሱ እንዲያውቁ አድርጓቸዋል። ስለዚህ በዛ በዛ ሂደት ውስጥ ብዙ አዳዲስ ወጣት ተመራማሪዎች ወጣት እስታፎቻችን በዚህ ኮንፈረንስ አድቫይዘር አግኝተው ትምህርት የሚጀምሩበት ሁኔታ ሁሉ ያለበት ሁኔታ ነው ያለው። እንዲሁም ከዛ ባለፈ ለአጭር ጊዜም ቆይታ በተለያየ ሀገር እየሄዱ ምርምሮቻቸውን ለማካሄድ የሚያስችል እድል እየፈጠረላቸው ያለ ሁኔታ ነው ያለው። አስራ ሶስተኛው ዓለም አቀፍ ኮንፈረንስ በታዳሽ ኃይል አቅርቦትና አጠቃቀም ዙሪያ ከባሕር ዳር ዩኒቨርሲቲ ቁልፍ ንግግር ያደረጉት ፕሮፌሰር ንጉስ ገቤ ናቸው። ከዚህ ከታዳሽ ኃይል ጋር ተያይዞ ያለው አቅርቦት ምን ይመስላል? አቅርቦት ብቻ ሳይሆን ከአቅርቦት በዘለለ መሄድ አለበት የሚል ወደ ምርታማነት መግባት አለበት። ምክንያቱም አቅርቦት ብቻ ማቅረቡ የማህበረሰቡን የገቢ ሁኔታ ለውጥ ላይ ያመጣ ይችላል። ስለዚህ ከምርታማነት ጋር ቢያያዝ ግን የበለጠ ተደራሽነቱም ያገኛሉ፣ ምርታቸውና የገቢ ምንጫቸውም ያድጋል። ይሄ ደግሞ ይሄ ፕሮዳክቲቭ ዩዝ ኦፍ ኢነርጂ የሚል አሁን በዓለምም በተለይ በታዳጊ ሀገሮች በአፍሪካ በትልቅ ሁኔታ እየሄደበት ያለው ነው። በተለይ በግብርና ሴክተሩ ላይ ከኢሪጌሽን ጋር ተያይዞ ከዚህ ከፖስት ሃርቨስት ሎስ ከመቀነስ ይሄ ኮልድ ቼን ቫሉ ቼን ምንለው ተያይዞ ያልተማከለ ሀይል ድሉ ሰፊ ነው እና ወደዛ መሄድ አለበት የሚል ነው። እንደ ፕሮፌሰር ንጉስ ገለጻ በአለም አቀፍ ደረጃ እንደ አውሮፓውያን አቆጣጠር በ2030 ለሁሉም የህብረተሰብ ክፍል የኃይል አቅርቦት ተደራሽ መሆን እንዳለበት ቢታቀድም አሁን ያለው ነባራዊ ሁኔታ ይህንን አያሳይም ይላሉ። እንደ አለም ስናየው የዩኒቨርሳል አክሰስ የሚለው ፕሮግራም 2030 ሁሉም ማህበረሰብ በኃይል ተደራሽ መሆን አለበት ነው ይሄ። ያው በእቅድ ደረጃ ነው በሀያ 30 ማለት ነው። እንግዲህ ሀያ ሀያ አምስት ነው ያለ፣ ነው አሁን የሚያሳየን ግን እዛ ለመድረስ ብዙች ትግል እንደሚያስፈልገውና ምክንያቱም አሁን ያለው ገና ከ92 አልሞላ 92 ፐርሰንት ድረስ ነው ያለውና፣ ግን 92 ፐርሰንቱ ለመቶ የቀረበ ይመስላል። ከተጀመረበት ጎሉ ጀምሮ አሁን ያለው የሄደበት ግን ከ5 ፐርሰንት አይበልጥም እና በዚህ ሂደት ከቀጠለ መድረስ አይቻልም የሚል ነው የሚያመላክተው ሪፖርቶቹ የአለም ባንክም የሌሎችም የአለም የኢነርጂ ኢንስቲትዩት ነው የምንለው አለ እሱንም ጨምሮ የሚያሳየን ሪፖርቱ እንደዚህ ነው ይሄ ደግሞ በተለይ ወደ አፍሪካ ሀገር ሲመጣ ደግሞ ይብሳል ተደራሽነቱ በተለይ የሳብሳህራን አፍሪካ የምንላቸው አገሮች ላይ ነው በጣም በዝቅተኛ ደረጃ ያለው እና ከ50 ፐርሰንት በታች ህዝባቸው የሀይል አቅርቦት ያለው ማለት ነው 50 ፐርሰንቱ ገና የሀይል አቅርቦት የለውም የሚል ይሆናል ማለት ነው እና ይሄ ደግሞ በየሀገሩ ስትመጣ ወደ ኢትዮጵያ፣ ወደ ናይጄሪያ፣ ኬንያ ምናም ስትመጣ የተለያየ ይሆናል ማለት ነው። እና እንግዲህ ኢትዮጵያ እንዳጋጣሚ ሆኖ ከ50 እስከ 56 ፐርሰንት አካባቢ ድረስ አሁን ባለው ሁኔታ ሪፖርቶቹ ያሳያሉ። ሌሎቹ ደግሞ ከዛ በታች አሉ። በተለይ ሳብ ሳሃራን አፍሪካ በጣም ችግር ችግሩ የሰፋ ነው። በአፍሪካ ብሎም ከሳሃራ በታች ባሉ ሀገራት ያለው የኃይል ተደራሽነት ውስንነት በኢትዮጵያም ይነሳል። ይህንን ለማስተካከል መደረግ አለበት ያሉትን ያነሳሉ። ሪፖርቶች የሚያሳዩት የፕራይቬት ሴክተሩ ማሳተፍ በተለይ በዚህ በታዳሽ ኃይል ላይ ይሄ ያልተማከለው ወይ ደግሞ ዲሴንትራላይዝ ሪኖቭ ኤነርጂ የምንለው ምክንያቱም ዋናው ግሪድ የምንለው የአጠቃላይ አቅርቦቱ ወደ የእኛ አሰፋፈሩ ማስቸጋሪ ስለሆነ ወደ ገጠራማ ቦታ ወደ ምንሄድበት አካባቢ አሰፋፈራችን አስቸጋሪ ስለሆነ ይሄ ያልተማከለው ወይ ደግሞ ዲሴንትራላይዝ የኤነርጂ ፕሮግራም የሚባለው ወደዛ ቢኬድ ሞር ተደራሽ ይሆናል። መንግስት ብቻ ግን ይሄን ተደራሽ ይሆናል ተብሎ ማሰብ አስቸጋሪ ነው የሚሆነው። ስለዚህ ባለ ሀብቶች ወይ ደግሞ እነዚህ በዚህ ኤሪያ ሊሰማሩ የሚችሉ ሀብት ፈጣሪዎችም ሊሆን ይችላሉ፣ ኦር ቴክኖሎጂ የሚፈጥሩ ሊሆን ይችላሉ። በፕራይቬት ሴክተር ተደራጅተው የዲሴንትራላይዝ ሚኒግሪድ የምንለው ላይ ቢሰማሩ ሞር ተደራሽ የመሆን እድላችን እየሰፋ ይሄዳል። ቅድም ያልነው የፕሮዳክቲቭ ዩዝም እያደገ ይሄዳል የሚል አለ። በኮንፈረንሱም ከባሕር ዳር ዩኒቨርሲቲና ከተለያዩ ዓለም ሀገራት ምሁራን ስራዎቻቸውን አቅርበዋል። እነዚህን ስራዎች ከባሕር ዳር ዩኒቨርሲቲ በተጨማሪ ከተለያዩ ዓለም ሀገራት የመጡ ምሁራን እንዲሁም የኢንዱስትሪ ሰዎች ተከታትለዋል። ያነጋገርናቸው ተሳታፊዎችም ስላገኙት ቁም ነገር ተከታዩን ብለውናል። መምህርነት ስራ አሴ ማዘሮፍ ነው። በቃ ልክ ለሌሎቹ ምንድነው እንደ እናት ነው የሚሆነው። ሌሎች ፕሮፌሽኖች የሚመጡት ከዛ በኋላ ነው የሚመጡት ማለት ነው። ስለዚህ አሁን እኔ እዚህ ጋር ተገኝቼ ይሄንን ኢንፎርሜሽን ካይካስ ላይ የሚሰጠውን ተለያዩ ሪሰርቾችን ተሳትፌ ተካፋይ ሆኜ በማየቴ ምንድነው ይሄን ኖሌጅ ምን ማድረግ ይቻላል አንደኛ እኔ ራሴ ራሴ ላይ እንድሰራ ለሀገሪቷ የሚሆን ራሴ ላይ ከራሴ ጀምሮ እንድሰራ ትልቅ ገዛን አድርጎልኛል፣ አሁን ባየሁት ማለት ነው። ሁለተኛ ደግሞ ይህ ያገኘሁት ደግሞ እውቀት እንዴት አድርጌ ነው ወደ ታች ማስተላለፈው ለተማሪዎች እንዴት አድርጌ አስተላልፋለሁ የሚለውም ሌላ አይዲያ ይሆናል ማለት ነው። ምን ምን ኤሪያዎች ላይ ምን አይነት ችግሮች አሉ በምን ምን አይነት መልኩ ሪዞልቭ ልናደርገው እንችላለን ለወደፊት ላለው ደግሞ ጄኔሬሽን እንዴት እየተስተካከለ ይመጣል የሚለውን ነገር በግልጽ ተብራርቶ ተዘርዝሮ ተቀምጧል እዛች ጋር። ስለዚህ ይህንን ነገር ምንድ ነው ኖሌጅ ቴክ ታደርግ ያለች። ስለዚህ አሁን እንደ እኔ ከዛ ላይ የተወሰነ ኢንፎርሜሽን ይ ማበልጸግ ወይም ደግሞ እያስተካከሉ ከፍ እያደረጉ ደግሞ መሄድ ይቻላል። ይሄ ባይኖር ምን እንደዚህ አይነት ኮንፈረንሶች ባይኖሩ እንደዚህ አይነት ሼሪንግ ወይም ኖሌጅ ሼሪንጎችም አይኖሩም ነበረ እየተስተካከሉ እያደገም ደግሞ ለመምጣት ይቸገር ነበር። ሪሰርቾች ባሉበት በአጭሩ ይቋጩ ነበር። የአንድ ጥናትና ምርምር የመጨረሻ ውጤቱ የማህበረሰቡን ችግር መፍታት መሬት ላይ ወርዶ ችግሮችን መፍታትና በችግሮች ላይ ደግሞ መፍትሄዎችን አስቀምጦ መሄድ ነው። እንግዲህ የእኛ ተቋማና የተቋቋመበት አላማው በኢንዱስትሪና በግብርናው ዘርፍ የክልሉን ማህበረሰብ በተለይም በእርሻ በሌሎች ኢንዱስትሪዎች የተሻለ ዘመናዊነትን ማላወስ ነው። ይሄ ደግሞ አሁን ካለው እንዲህ አይነት ጥናት ጋር አብሮ መስራቱ የበለጠ ኢንተርናሽናል የሆነ ተቋማት ጋር ልምዶችን በመቅሰም የቴክኖሎጂ ሽግግርን ወስደን ወደ ተቋቋመበት ትክክለኛ ዓላማ ለመግባትና በግብር በታለመለት ልክ ቴክኖሎጂን በታቀደው ልክ ለመተግበር የሚጠቅም መድረክ ነው። ለዚህ እንዲህ አይነት ልምዶች የተሻለ ይሆናሉ ብለን እናስባል። ከእኛ ጋር በተለይ እንደዚህ የማሽነሪዎች የሚመረቱ ማሽኖሮች እኛ በጣም ከፍተኛ የሚባሉትን መካከለኛ የሚባሉትን ዝቅተኛ የሚባሉትን ቴክኖሎጂዎችን እናመርታለን፣ ገጣጥመንም እንሸጣለን። ከትራንስፎርም ኢንተናንስ እስከ ትራክተር ድረስ ማለት ነው። ስለዚህ በእነዚያ ዘርፎች ምን አይነት ኢነርጂዎችን እንጠቀማለን? አሁን ለቀረበው በተለይ ወደ ታች ወረድ ብለን ማህበረሰቡ ጋር ለቀረቡት ደግሞ ምን አይነት ቴክኖሎጂ ዘንድ መቅረብ አለብን? ለአርሶ አደሩ ከወኪንግ ትራክተር ጀምሮ ትላልቅ ትራክተሮችን ድረስ አመጠን በመገጣጠም እያስረከምን ስለሆነ በእነዚህ ቴክኖሎጂዎች እንዴት አብረን እንሰራለን፣ በተለይ ከቢአይቲ ጋር እና ከኢንተርናሽናል ተቋማት ጋር የሚል ልምዶችን የወሰንበት ሁኔታ አለ። ባሕር ዳር ቴክኖሎጂ ኢንስቲትዩት እየተሰሩ ያሉ ችግር ፈቺ የምርምር ስራዎች ወደ ማህበረሰቡ እንዲሻገሩ የቴክኖሎጂ ሽግግር ላይ እየሰራ ይገኛል። የሚሰራው ምርምር ያው ለረጅም ጊዜ እንደሚታወቀው ከምርምር ባለፈ ዝም ብሎ ጠረጴዛ ላይ ሸልፍ ላይ የመቅረት ልማዶች ነው የነበሩት። ከቅርብ ጊዜ ወዲህ ግን እንደ ሁሉንም ባይባል የተወሰኑ የሪሰርች ውጤቶችን ወደ ተግባር ለመቀየር ቴክኖሎጂዎችን ለማሻገር የህብረተሰቡን ችግር የሚፈቱ ለማድረግ በዛም በጣም ብዙ ጥረቶች እየተደረጉ ናቸው ያሉት። ይህንንም በተለያየ ማዕቀፍ እያደረግን እንገኛለን። አንደኛው የቢዝነስ ኢንኩቤሽንና ቴክኖሎጂ ሴንተራችን አንዱ ነው። ስለዚህ ማንኛውም ወደ ተግባር ሊወርድ የሚችል ምርምር ያላቸው መምህራን እንዲሁም ተማሪዎች በዛ ሴንተር ገብተው ስራቸውን ወደ ተግባር እያዋሉ ማህበረሰቡን ችግር የሚፈታ እንዲሁም ገቢ የሚያስገኝ ስራ እየሰሩ ያለበት ሁኔታ ነው ያለው። አሁንም ቢሆን በጅምር ላይ ያለ እና ብዙ ውጤት ያላገኘንበት ግን በጣም ተስፋ ሰጭና ዩኒቨርሲቲው ከፍተኛ ትኩረትን እዚህ ላይ አድርጎ ምርምሮች ከምርምርነታቸው ባለፈ እውቀት ከመስጠታቸው ባለፈ ተግባር እንዲውሉል በማስቻል ረገድ ላይ ትልቅ ትኩረት ሰጠን እየሰራ ነው ያለበት ሁኔታ ነው ያለው። ከዓመት ዓመት እያደገ እንደመጣ የሚነገርለት ይህ ዓለም አቀፍ የሳይንስና ቴክኖሎጂ ኮንፈረንስ አድማሱን በማስፋት ተንቀሳቃሽ እንዲሆን ከባሕር ዳር ወጣ ብሎ በሌሎች የኢትዮጵያና የዓለም ሀገራት ከተሞች ለማካሄድ የቀጣይ እቅዱ ነው። የባሕር ዳር ዩኒቨርሲቲና የአማራ ሚዲያ ኮርፖሬሽን በጋራ በመሆን በየሳምንቱ በዚህ ሰዓት ወደ እናንተ የሚያደርሱትን የመስኮተ ጥበብ ዝግጅታችንን እየተከታተላችሁ ስላላችሁ እጅግ አድርገን እናመሰግናለን። እንግዲህ በቀጣይ ደግሞ ወደ እናንተ የምናደርሰው ከመደርደሪያው ዝግጅታችንን ነው። እንግዲህ ከመደርደሪያው የተለያዩ የጥናትና የምርምር ስራዎች ወደ እናንተ የሚደርሱበት ነው። በዛሬው ደግሞ ከመደርደሪያው ዝግጅታችን ወደ እናንተ የምናደርሰው ቀደም ሲል ወደ እናንተ ከደረሰው ፕሮግራም ከተነሱ ጥናታዊ ጽሁፎች መካከል አንደኛውን ወደ እናንተ እናቀርባለን። ከመደርደሪያው ይቀጥላል። ከኔ ጋር ተመልሰን እንገናኛለን። ጥሩ ጊዜ ይሁንላችሁ። የኃይለ ማርያም ሙልጌታ እባላለሁ። የባሕር ዳር ቴክኖሎጂ የፋካልቲ ኦፍ ሜካኒካል ኢንዱስትሪያል ኢንጂነሪንግ መምህርና ተመራማሪ ነኝ። ዛሬ እንግዲህ በዚህ በ13ኛው የ አይካስት ኢንተርናሽናል ኮንፈረንስ ላይ ይ የመጣው አርቲክል ምንድን ነው? የምርምር ውጤቱ በብሪኬት ፕሮዳክሽን ፍሮም አግሪካልቸር ዌስድስ ንድ ወተራ ሃይሰንስ ዌስት ነው የሚል ምንድን ነው ዋና ርዕሱ። ብሪኬት የሚባል ከሰል የሚባል ነገር አለ። አሁን እኛ በምናውቀው በባህላዊ መልኩ ከሰል ይመረታል። ነገር ግን አሁን ዌስት ከምንላቸው ነገሮች ወይም ከግብርና ተረፈ ምርት ከምንላቸው ነገሮች የሚመረት ከሰል አለ። ዴንሲፋይድ የሆነ ማክሲማም ኢነርጂ ፕሮዲውስ ማድረግ የሚችል ከሰል ማምረት የሚችል ዌይስትን ወደ ዌልዝ ልንቀየር የምንችልበት እንደ ቴክኖሎጂ ነው የሰራን። ዋናው ትልቁ መነሻ ምክንያቱ ምንድን ነው? በሀገራችን ከፍተኛ የሆነ እንግዲህ መጀመሪያ ኢነርጂ ለየትኛውም ነገር አስፈላጊ ነገር እንደሆነ ይታወቃል። በተለይ ደግሞ በሀገራችን ኢነርጂ ዲማንዱን ማህበረሰቡ ለማሟላት ሲባል በተለይ ለዶሞስቲክ አፕሊኬሽን ከፍተኛ የሆነ ዲፎርሴሽን አለ ወይም የእጽዋት ምንጠራ ማገዶን ስለሆነ የምንጠቀም ከዛ በተረፈ ዚህ ፎሲል ፊውል የምንላቸው ናቹራል ጋዝ የምንላቸው ነገሮች ስንጠቀም ደግሞ ከፍተኛውን ብክለት አላቸው። ስለዚህ እነዚህ ሁለት መሰረታዊ ነገሮች በጣም አስጊ ስለሆኑ አንደኛው ያኛው በጣም በካይ በመሆኑ ሁለተኛው ደግሞ እጽዋትን ስንጠቀም ማገኑን ስንጠቀም ደግሞ ዲፎረስቴሽን በጣም ሀይ በመሆኑ እነሱን ነገሮች ማስቀረት የሚችል የማህበረሰቡን የኢነርጂ ፍላጎት ማሟላት የሚችል ሌላ አማራጭ ያስፈልጋል። ከሱ ብቻ አይደለም እንግዲህ በሀገራችን እንደምታስቢው? በግብርና ምርቱ ብትወስጂ ከፍተኛ የሆነ የግብርና ተረፈ ምርት አለ። በየቤት የቤቱ ብትወስጂ ከፍተኛ የሆነ የሶሊድ ዌስት የምንላቸው የቤት ቤት ውጋጆች አሉ፣ ድንቹ፣ ሽንኩርቱ፣ ኤቭሪ ነገር ሲላጥ። እንዲሁም ደግሞ እንግዲህ ሌክ ጣናን ጣናን በጠገባችን እንኳ ስንወስድ ከፍተኛ የሆነ ቦጭ ነው ያለ በየ እንትኑና እነሱንና፣ ሌላም ይሄ ዌስት የምንላቸው ነገሮች የኢንዱስትሪ ዌስቶች አሉ። እነሱን ነገሮች ወደ ካርቦናይዝድ ተደርገው ሳይደረጉም ተደርገውም በሁለቱ መንገድ ነው መቀየም የሚችሉ ከምፕረስ ይደረጉና ኤነርጂ እንዲኖራቸው ይደረጋል። ያ ወደ ምን ይቀየራል ማለት ነው? ወደ ብሪኬት ምንለው ነገር አለ፣ ከሰል ምንለው ማለት ነው። ዘን ወደሱ ከተቀየረ በኋላ ምንን ያሟላልናል ማለት ነው? ከፍተኛ የሆነ ያለውን የኤነርጂ ዲማንድ ወይም ምጥረቱን፣ እሱን አንድ ፊል እናረጋለን። ሁለተኛ ደግሞ ያለውን ከረንትሊ ሁሉም ሰው ማገዶን እንደሚጠቀም ያለውን ዲፎሬስቴሽን ያስቀራል። ሶስተኛ ነንሪኖብል ኢነርጂ የምንላቸው እነዚህ በካ የምንላቸውን ጋዞች ናቹራል ጋዝን ፎሲል ፊውል እንደምንጠቀም እነዚህ የድንጋይ ከሰል የምንላቸውን ኢንተርናሽናል በተለይ ትልልቅ ካምፓኒዎች እነሱን ደግሞ ምን ማድረግ የሚችል ነገር ነው እነሱን ማስቀረትና ሪፕለስ ማድረግ የሚችል ፊውል ነው ማለት ነው ወይም ከሰል ነው ማለት ነው። አይዲንጉ እንግዲህ፣ አንዱ ትልቁ ነገር ምንድን ነው? መጀመሪያ መነሻውንም ይህንን ጥናት ስንጀምር ያደረግነ የዚህ አመት የአምስተኛ አመት ተመራቂ ተማሪዎችን አድቫይዝ አድረግ ነበር፣ አማክር ነበር ና መጀመሪያ እዚህ ላይ ልጆች እንዲሰሩ ነው። ርእሱን እኔ ነበር የሰጠዋቸው፣ ከዛ በጋራ ጥናቱን አካሄድነ። ያገኘነው ውጤት ምንድን ነው? አንደኛ ያንን ማምረት የሚችል ማሽኑን ሰራን፣ ልጆቹ አብረው ይሰሩ። ሁለተኛ እሱን ከሰራነ በኋላ እያንዳንዱ የግብርና ተረፈ ምርት የዋተር ሀያሲንሱ ምንለው የንቦጭ ውጋጁ የየቤቱ ማንሲፓል ሶሊድ ዌስት ና የኢንዱስትሪዎች ላይ ያለው ዌስት ምንለው ነገር ምን ያክል ኤነርጂ እንዳለው ካራክተራይዝ ካደረግን በኋላ ከእያንዳንዱ ላይ የተለያየ ሬሾ አለ። ካራክተራይዝ ሲደረግ እንደን ሬሾዎች አሉ። እነሱን ከወጣን በኋላ መጨረሻ ላይ ያመረትናቸው ከሰሎች ቆንጆ ከሰል ናቸው። ያ ማለት ኢቭን ይሄ የቤቱ የምናገኛቸውን ከሰሎች፣ በየሱቁ የምናገኛቸውን ከሰሎች ከእነሱ በብዙ ጥፍ የተሻለ ከሰል ነው። አንደኛ ዌስት ከምንለው ነገር መመረቱ ትልቅ ፋይንዲንግ አለው ትልቅ ኢምፕሩቭመንት አለው። ሁለተኛ ደግሞ ይሄ ከሰል ጭስ የሚባል ነገር ስለሌለው ለየቤቱ ለቡናም ሆነ ለወጥ መስሪያ ወይም ለተለያየ አፕሊኬሽን መጠበቅ ላል ይውላል። ካርቦናይዝ ያልተደረገው ደግሞ ትልልቅ ኢንዱስትሪዎች ላይ ለፊውልነት ያገለግላል፣ ለማገዶነት ያገለግላል ማለት ነው። ምንም ካርቦናይዝ ሳናደርግ እናስገባለን። እሱን ማሟላት የሚችል ከሰል ሆኖ አግኝተነዋል ማለት ነው። በተለይ ካርበናይዝ ያላደረግ ያላደረግነው ከሰል ለእነማን ኢንዱስትሪዎች? አሁን እንዲሁ በቅርብ እንኳን ከምናውቃቸው እነ ራቫል ኢንዱስትሪ የምትወስጃቸው የብረታ ብረት ማቅለጫዎችን፣ እነ ቴክስታይል ፋክትሪ የምትወስጃቸው እነሱ የሚጠቀሙት አንደኛው ወይ ነዳጅ ነው የሚጠቀሙ ወይ ደግሞ የድንጋይ ከሰል ነው የሚጠቀሙ። አለዛ ትልልቅ እንጨቶችን ይጠቀማሉ። ስለዚህ እነዚህ ኢንዱስትሪዎች ያንን ዲማንዳቸውን ምን ማድረግ የሚችል ነው ማለት ነው። ይሄኛው ያንን ነገር መተካት ይችላል ማለት ነው። ስለዚህ አጠቃላይ ውጤቱ የሪሰርች ጥናቱ በጣም አዋጭ የሆነ ፕሮዳክቱን አግኝተነዋል። አሁንም ጥናቱ አላቆምም። ምንድነው ያደረግነው? ምንድን ነው ጥናቱ በዚህ ልክ ደረሰ። ከዚህ በኋላ ወደ ማርኬት ለማስገባት ነው እየሰራ የምንገኘው ማለት ምን ማለት ነው? ኮመርሻላይዝድ አድርገን ፕሮዳክቱ ገበያ ላይ ወጥቶ ማህበረሰቡ በቀላሉ እየገዛ የሚጠቀምበት እንዲሆን፣ ኢንዱስትሪዎችና በየቤቱ በየግብርና ኤሪያው ላይ ያለው ዌስት የምንለው ነገር ደግሞ ምን መደረግ አለበት? ይሄ ዌስት የምንለው ቋንቋ ዌልዝ ወደሚል መቀየር አለብን በሚል ነው። ዌስት የምንላቸው ነገሮች እነዚህ ውጋጅ የምንላቸው አሁን ብዙ ጊዜ ቆሻሻ ይባላል። አሁን ያ ቆሻሽሉ የምናደርጋቸው ወደ ሀብትነት ይቀየራሉ ነው ለምን ያም መሆን ከቻለ አንደኛ ለኛ ለአምራቾች ገንዘብ ያመጣል፣ ገበያ ላይ ተሽጦ ገንዘብ እናገኝበታለን። ሁለተኛ ለተጠቃሚው ደግሞ በየቤቱ ላይ የነበረውን ይሄ ቆሻሻ ብሎ የሚጥለው የነበረውን ነገር መጣ ያጡ እንኳን ቢቸገር የነበረውን ነገር ምን ማድረግ ይችላል ማለት ነው። በዛች ትንሽ ማኑዋል የሆነች ወይም በጅ ምትሰራ ማሽን ነች። እሷን እየተጠቀመው እንደገና መልሶ በራሱ ቆሻሻ የሚገለው ውጋጅ በሚለው ነገር ወደ ምን ያደርጋል? ወደ ማገዶነት፣ ወደ ክሰልነት ይቀይረውና ኃይል ያገኛል ማለት ነው። ይሁን ኢነርጂ ያገኛል። ና የሰራናት ማሽን ምንድነች? ቀላል ሁና ምንም ኤሌክትሪክ አትፈልግም። በየቤቱ በገጠርም በከተማም ቆሻሻ የሚሉትን ነገር እንዲቀይሩ ማድረግ ትችላለች። ስለዚህ ማንም ሰው በየቤቱ ማሽኗን ገዝቶ ማምረት ይችላል። ሁለተኛ ደግሞ ራሳችን ደግሞ ትልቅ ላርጅ ሳይዝ የሆነ አሁን ሁለተኛ እየሰራን ነው። በትንሿም እንሰራለን በትልቁም እየሰራን ወደ ገበያ የሚገባ ፕሮዳክት ነው በመስራት ላይ የምንገኘው። ሶስተኛው ነገር አንዱ ትልቁ የዚህኛው ከሰል ከነባሩ በየቤቱ ከምንጠቀሙ ከሰል የሚለየው ምንም አይነት ጭስ የሚባል ነገር የለው። ያን እንዲሆን ያደረገው መጀመሪያ ገና ከሰሉ ምን ይደረጋል? ካርባናይዝ ይደረጋል። ካርባናይዝ ከተደረገ በኋላ ጭሱ መጀመሪያ እንዲወገድ እናደርገው ና ከዛ በኋላ ያለው ኢነርጂው ብቻ ነው። ከፍተኛ የሆነ ከኢነርጂ ያለው ኮንተንት ያለው ክሰል ሁኖ ይቀራል። ሁለተኛ አሁን ብዙ ጊዜ ክሰል በየቤታችን የምንጠቀመው ክሰል ምንድን ነው የሆነው? ከተገዛን በኋላ ወዲያው ነው የሚያልቀው ያ ማለት ምንም ምርጫ የላቸውም። ከሰል የሚያመርቱ ሰዎች ያው እጽዋቱን ይቆርጣሉ፣ ይጨፈጭፋሉ። ከዛ በኋላ አፈር አዳፍ ነው ከማክሰል ውጭ ሌላ አማራጭ ስላልነበራቸው። ይሄኛው ግን ማሽኑ በራሱ ስክሪው ታይፕ የሆነ ኮምፕረስ ስለሚያደርገው የሚፈለገው ምን ያክል ፕሬዠር ነው የሚያስፈልገው የሚለውን ይታወቃል። ስለዚህ በዛ ፕሬዠር ልክ ኮንደንስ ከተደረገ በኋላ አንደኛ ለማስቀመጥ በጣም ቀላል ነው፣ አይፈረካከትም። ሁለተኛ በምናነድበት ጊዜ ደግሞ ቅድም የተደረገ የተጨመረበት ፕሬዠር ሀይ ስለሆነ ኮምፓክሽን ስላለ ኮምፓክት ስለሆነ ምን ያደርገዋል ለብዙ ሰዓት ሲነድ እንዲቆይ ያደርግ ሌላው እንግዲህ ይህን ነገር ወደ ገበያ ለማስገባት አንደኛ ትልቁ ኮላቦሬሽናችን የመጀመሪያው ኢነርጂ የክልሉና የፌዴራል ኢነርጂና ውሃ ቢሮ አለ። እነሱ ጋር አብረን ኮላቦሬት አሁንም እየሰራ ነው። ቀጣይም አብረን የምንሰራ ነው የሚሆን። ሁለተኛ የከተማው አጠቃላይ የውሃና ፍሳሽ ቢሮ አለ። ምክንያቱም እሱ እስከ ሳኒቴሽን ስለሚመለከተው። ሶስተኛ ኢንዱስትሪዎች አሉ። ምክንያቱም የእነሱ ችግር የሚባለው ፓርት ስለሆነ በኋላ ተመልሶ ደግሞ ለእነሱ መፍትሄ ሆኖ ስለሚመጣላቸው፣ ስለዚህ አንዱ እንደውም የተጠቀምነው ግብአት ማቴሪያል የቴክስታይል ፋብሪካ ነው። ከወተር ትሪትመንት በኋላ ሚደፋል መጣያ እስከ ላይ እስከማጣት የደረሱበት እሱ ግን ተመለሰ ለነሱ ምን ይሆናቸዋል? ፊዩል ወይም ነዳጅ ይሆናቸዋል ማለት ነው። ከሰል ሆኖ ይቀርብላቸዋል ማለት ነው። ስለዚህ እነሱ ጋር አብረን እንሰራለን። ያው ዩኒቨርሲቲው ባህር ዳር ዩኒቨርሲቲ እንደ ዋናነት ሆኖ ከዚህ በኋላ ግን ወደ ገበያ ለማስገባት ግን ኢንቨስትመንቶች ያስፈልጋሉ። ከዛ በተረፈ የመስሪያ ቦታዎች ያስፈልጋሉእና ለዚህ ሜይ ቢ እንደዚህ አይነት አብሮ መስራት የሚፈልግ ሸርሆልደሮች ካሉ ወይም ፓርትነሮች ካሉ ለዛም ዝግጁ ነን። የተወደዳችሁ ተመልካቾቻችን በየሳምንቱ በዚህ ሰዓት የሚደርሰውን የመስኮተ ጥበብ ዝግጅታችን እየተከታተላችሁ ስለቆያችሁ እጅግ አድርገን እናመሰግናለን። እንግዲህ ዛሬ ሶስት ዝግጅቶችን ወደ እናንተ አደረስን። በቅድሚያ በሳምንቱ ውስጥ በባህርዳር ዩኒቨርሲቲ ምን አይነት እውነቶች ተከናወኑ የሚለውን በመረጃ አደረስናችሁ። በቀጣይ ደግሞ በባህርዳር ዩኒቨርሲቲ የቴክኖሎጂ ኢንስቲትዩት በቅርቡ 13ኛውን አለም አቀፍ የሳይንስና ቴክኖሎጂ ኮንፈረንስ አካሂዶ ነበረ። ኮንፈረንሱ ምን ይመስል ነበር? ምን አይነት ሀሳቦች ተነሱበት የሚለውን አደረስ ናችሁ በስተመጨረሻም ደግሞ ከመደርደሪያው ዝግጅታችን አንድ የጥናትና ምርምር ስራ ወደ እናንተ አደረስን። እስካሁን ስትከታተሉን ስለቆያችሁ እጅግ አድርገን እናመሰግናለን። በቀጣይ ሳምንት በተመሳሳይ ሰዓት በሌሎች ርዕሰ ጉዳዮች የምንገናኝ ነው የሚሆነው። ፕሮግራሞቹን በማዘጋጀት አዜብ ዮሐንስ፣ በትውውቁ ተስፋ ነሽ ጥሩ ነህ። አብረናችሁ ነበርን። እስከ ሳምንት ቸርቆዩልን